ሰላም እንደምን አላችሁ! የፍቁረ ጊዜ ሚዲያ ተከታታዮች ሳምንታዊ ዜና ታዖሎጎስ እንደሚከተለው አዘጋጅተናል፣ አብራችሁም ቆዩ። ወደ መጀመሪያው ዜና ስናልፍ የደብሩ ሰበካ መንፈሳዊ ጉባኤ አባላት ምርጫ ተካሄደ። የደብረ ነጎድጓድ ቅዱስ ዮሐንስ እና መካነ ጎለጎታ ቅድስት ማርያም ቤተ ክርስቲያን ጥቅምት 16 ቀን 2018 ዓ ም የሰበካ መንፈሳዊ ጉባኤ አባላት ምርጫ ተከናውኗል። በምርጫ መርሃ ግብሩ ላይ የሀገረ ስብከቱ የመምሪያ ኃላፊዎች፣ የአራዳ ጉለሌ ክፍላተ ከተሞች ኃላፊዎች፣ የደብሩ አስተዳዳሪ፣ ማኅበረ ካህናት፣ የአጥቢያው ምዕመናን፣ የሰንበት ትምህርት ቤት ወጣቶች ተገኝተዋል። በተደረገው የሰበካ ጉባኤ ምርጫ ደብራችንን ለሦስት ዓመት የሚመሩ ከካህናት ከምዕመናንና ከሰንበት ትምህርት ቤት አባላት መካከል የተመረጠ ሲሆን በዚህ መሠረት ከካህናት ተወካይ መሪ ጌታ መሰረት ዘለቀ፣ ቀሲስ ጥላሁን ተክለ ማርያም፣ መምህር ኤልያስ አስራት፣ መምህር መልካሙ ንጋቱ፣ ከምዕመናን ተወካይ ኢንጂነር ግሩም ግዛቸው፣ መምህር ግርማ ዮሴፍ፣ ኢንጂነር ዮሴፍ ሙሉ ጌታ፣ ከሰንበት ትምህርት ቤት ተወካይ ግሩም አሸናፊ ሆነው ተመርጠዋል። በምስራቅ አርሲ ሽርካ ወረዳ ሂላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን ሶስቱ መገደላቸው እና አራቱ መታገታቸው ተሰማ። በወረዳው ባለፉት ሁለት ዓመታት ከ115 በላይ ኦርቶዶክሳውያን መገደላቸውና ከ16 በላይ አብያተ ክርስቲያናት መዘጋታቸው ታውቋል። ጥቅምት 17 ቀን 2018 ዓመተ ምህረት ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሽርካ ወረዳ ሄላ ዘባባ ቀበሌ አርሴማ አጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ ሦስቱ መገደላቸውና አራቱ ደግሞ መታገታቸው ተገልጿል። እየደረሰ ያለው የሰው ሕይወት እልፈት መታገትና የንብረት ውድመት ችግር ዕልባት አንዲያገኝ የቅድስት ቤተ ክርስቲያንና የመንግሥት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ቅዱስ ፓትርያርኩ በሰሜን አሜሪካ በዩታ ግዛት ለኢትዮጵያውያን ምዕመናን ቦታ ገዝተው ቤተ ክርስቲያን አሳድሰው ያስረከቡ የሃይማኖት መሪዎችን በጽህፈት ቤታቸው ተቀብለው አነጋገሩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በሰሜን አሜሪካ በዩታ ግዛት ለኢትዮጵያውያን ምዕመናን ቦታ ገዝተው ቤተ ክርስቲያን አሳድሰው ያስረከቡትን የኋላኛው ቀን የኢየሱስ ክርስቶስ ቤተ ክርስቲያን ልዑካንን በጽህፈት ቤታቸው ተቀብለው አነጋገሩ። በደብረ ነጎድጓድ ቅዱስ ዮሐንስ እና መካነ ጎልጎታ ቅድስት ማርያም ቤተ ክርስቲያን 23ተኛ ዓመቱን ያስቆጠረው የጥቅምት አብይ ጉባኤ በታላቅ ድምቀት ተከናወነ። ወደ መጨረሻው ዜና ስናፍ ብፁዕ አቡነ ይስሐቅ ከአርሲ የኦርቶዶክሳውያን ጭፍጨፋ የተረፈው ሕፃንን ሆስፒታል ድርስ በመጠየቅ ያጽናኑ ሲሆን በሀገረ ስብከቱ ስም ለሕክምናው የሚውል የሰባ ሺህ ብር ድጋፍ አድርገዋል። ከአርሲ የኦርቶዶክሳውያን ጭፍጨፋ ተርፎ በወላይታ ሶዶ ክርስቲያን ሆስፒታል በሕክምና ላይ የሚገኘው የቀራት ዓመት ሕፃን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ በቦታው ተገኝተው በመጠየቅ አጽናንተዋል። በተጨማሪም በሀገረ ስብከቱ ስም ለመጀመሪያ ዙር የሕክምና ወጪ ማስፈጸሚያ የሚውል የሰባ ሺህ ብር የገንዘብ ድጋፍ አድርገዋል። ብሶ አቡነ ይስሐቅ አክለውም በቀጣይም ሀገረ ስብከቱ ከጎናቸው እንደሚሆኑ በመግለጽ ቤተሰቡን አጽናንተዋል። በምሥራቅ አርሲ ሀገረ ስብከት በተለያዩ ቦታዎች ሰሞኑን ሀያ አምስት ኦርቶዶክሳውያን በግፍ እንደተገዱ የሚታወስ ነው። ለሳምንቱ ያዘጋጀንላችሁ ዜና ይህንን ይመስል ነበር። ቸር ሰንብቱ።